ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እንግዲህ በዚህ ፕሮግራም እያየን ያለነው የተከበሩት የእስልምና አስተማሪ የሆኑት የኡስታዝ ከብ ከድር መሐመድን አቤቱታ ነው ቅሬታ እየሰማን ነው ቅሬታቸው ተገቢነት አለው ወይ ወይስ አይደለም በእውነት መዝነን በእውነት አይተን ነው። ምንም እንኳን እሳቸው አልፎ አልፎ ቢደባልቁም ደባላቂ ቢሆኑም እኛ ግን በእውነት ስለምንመራ በእውነት ጎዳና ስለምንሄድ እውነት መንገድ ህይወት የሆነውን ተከትለን ኢየሱስ ክርስቶስን ስለምንሄድ የእሳቸውን እን ያለ መወላዳት ያለ ግራ መጋባት ቀጥተኛ መልስ እንሰጣለን። ስለዚህ አቤቱታቸው ምንድን ነው እንስማቸው፣ አሁንም ደግመን እና ከዛ በኋላ መልስን እንሰጣለን። ወንድሞችና እህቶቼ ኮፒ ሊንክ፣ ሼር በማድረግ ተደራሽ እንድታደርጉልኝ ጠይቃችኋለሁ ከወዲሁ። ብዙውን ጊዜ ዘመድኩን በቀለ የሚናገረው በቃ በእስልምና ላይ ከሚታዩ ነገሮች እስልምና ውስጥ ከሚደረጉ ነገሮች ውስጥ በጣም የቱን ያህል ቅናቻ እንደሚፈጥርበት ከሚናገረው ንግግር እንረዳለን። ሲቀጥል ደግሞ ጥላቻም እንዳለበት ከአነጋገሩ ይገልጻል። አንድ ወቅት የረመዳን ወር ላይ እንደዚሁ እንዴት ባለስልጣናት ከሙስሊሞች ጋራ ሊያፈጥሩ ይሄዳሉ። እንዴት ሙስሊሞች አራት ኪሎ ቤተ መንግስት ገብተው ሰላት ይሰግዳሉ፣ እንዴት ያፈጥራሉ፣ እንዴትስ ደግሞ በቃ ቁጭቱን ነው የሚናገሩ። ዛሬ ላይ ደግሞ ለምንድን ነው ክርስቲያኖች ወደ እስልምና የሚገቡት የሚል ደግሞ ሌላ የቁጭት ድምፅ አለው። እዚህ ላይ ልለው የምፈልገው ነገር ቢኖር ምንድን ነው፣ ምናልባትም ከንግግሩ በኋላ ቢሆን ጥሩ ይመስለኛል። እስኪ ምንድን ነው እሱ የሚያወራው። ከላይ ጽሑፉን እንደምትመለከቱት የሙስሊም ወንዶች በሰማይ መቶ ሴት በምድር አራት ሴት ሴቶች ተበድለዋል ይላል ኦ ሂ ነው እንግዲህ የዘመድኩን በቀለ የሚለው ወገኖቼ ወገኖቼ ዘመድኩን በቀለ የሚለው በእስልምና በሰማይ መቶ ሴት ለወንድ ይሰጣል ወንዶች መቶ ሴት ተዘጋጅቶላቸዋል በምድር ደግሞ አራት ሴት ተሰጧቸዋል ስለዚህ የጀምላ ነው ሕይወት የጀምላ ነው ብሎ ነው እንግዲህ እንደመሰለኝ፣ ዘመድኩም በቀለ የሚለው እና መቶ ሴት ያለውን ማስተካከያ እፈልጋለሁ። የባሰው መጣ እንሂድና፣ እንዲያውም በሰማይ የሚጠብቀው ሙስሊሙን ምንድን ነው ብለን ያልን እንደሆነ እሲ ተረጉምላችኋለሁ። ክርስቲያን ፕሪንስ ተብሎ ይጠራል። ይህ ክርስቲያን ፕሪንስ አረባዊ የአረብ የሸሪያ ህግ ጥናትን ያጠናና ዲግሪ ያለው ብዙ በእስልምና በቋንቋው ነው፣ በዛ ያደገ ከልጅነቱ ጀምሮ እስልምናን እንትን አድርጎ ያውቅ የነበረ አሁን ግን እስልምናን በማጋለጥ ሚና የሚጫወት ነው። ታዲያ ከዘመድኩን በቀለ ጋር ሲ ክርስቲያን ፕሪንስ ይረዳው ይሆን?

ከአንዲት ሴት ጋር በአንድ አልጋ ተኝቶ ሰባ ዓመት የግብረ ስጋ ግንኙነት ያደርጋሉ። ይቅርበለኝ፣ ይቅርበለኝ! አቤቱ፣ አቤቱ! ክራራይ ሰው፣ ክራራይ ሰው! ሰባ ምን ያደርጋሉ? ሰባ ሰባ ስንት? ሰባ አመት የግብረ ስጋ ግንኙነት ያለ ማቋረጥ ዋው! ሰባ ሁለት ሴቶች እስቲ ሂሳቡን እና ሂሳብ የምታውቁ እባካችሁ፣ እባካችሁ፣ እባካችሁ፣ እባካችሁ እርዱኝ። ምን አይነት ጉድ ነው? እባካችሁ እንዲያው ይሄ አበሻው እኮ ሂሳብ እንደው በቃ በግ ስትሸጡ ብቻ ነው ሂሳብን የምታውቁ። ደሮን የምትቆጥሩት ወንድና ሴት ምትስላት ቆጥሩም እን ሰባ አመት ሲባዛ በሰባ ሁለት ዋው አምስት ሺህ አርባ ጊዜ ከሚስቶችን በሙሉ በአምስት ሺህ አርባ አመት ይደርሷቸዋል።

እና አንተነ መጽሐፍ ቅዱስን የፎኖግራፊ የፖርን ወይም ደግሞ የሴክስ እንትን መጽሐፍ ነው ስዕል የሴክስ ስዕል እንትን ነው ብለምትለው አንተነ አንተነ ሆይ አንድ ሰው በጀና አንድ ሰው በጀና

አንድ ሰው ስለዚህ ምን አለ? ክርስቲያን ፕሪንስ እንደ እንትን እንዳለው የሳውዲ ዌብሳይት ነው፣ የሳውዲ ዌብሳይት እና ቅሬታ ካላችሁ የሳውዲን መንግስት እህዳችሁ፣ ኢትዮጵያውያን ትናደዳላችሁ፣ እህዳችሁ ጠይቁ። እኛ የሳውዲ መንግስት ነው ይህን ያስቀመጠው። አረቦች አይደለን። የአባታችን አያዶበት አያውቅ ድንጋይ ለንስም ደና እናውቅ ድንጋይ እኛ ኢትዮጵያን ድንጋይ አንስም ድንጋይ ልንስብ ደናን ነው ጥቁር ድንጋይ የአላህ ቤት የሚባል የለንም እኛ የለንም ስለዚህ አትፍረዱብን እና ዘመድኩን ያለው ምንድን ነው ይሄ ሲቆ ሲቆ የሙስሊም ወንዶች በሰማይ መቶ ሴት በምድር አራት ሴት በሰማይ መቶ ሴት በምድር አራት ሴት ዋው አንዷን ሴት ሰባ አመት፣ ሰባ ሁለት ነው። ስለዚህ የዘመድኩን አርሙትና ሰባ ሁለት ሴቶች ሁሬዎች ናቸው። ከዛም በላይ አለው። በእርግጥ እስልምና በገንዘብ ከፍሎም ደግሞ እንትን ያደርጋል። በዛህዶ ስዕል ገዝቶ ይመጣል። ስዕሉም ጋር በጀና ይተኛል። እንደዚህ እንደዚህ አይነት አለ የእስልምና እና በአጠቃላይ የዘመድኩን የበለጠ ክርስቲያን ፕሪንስ አመጣላቸው እና በእስልምና እንደዚህ ነው። እኛ ደግሞ ህይወት መንገድ ህይወት ኢየሱስ አለ ቅዱስ ያረጋችኋል። ይህን ያህል በሴክስ በሽታ አትመቱም። በሴክስ በሽታ ወረርሽኝ ነቢዩ መሐመድ ሰለ ላሁ አለህ ወሰለም እንደተመቱት እናንተ አትመቱም። ኢየሱስን ስታዩት አንዲት ትበቃችኋለች አለ አለቀ። አንድ መደምደሚያ አለቀ። ያም ከሚበቀው በላይ ነው አንዲቱ። ስለዚህ ወደ ኢየሱስ እንድትመጡ አደራ በሰማይ አደራ በምድር በማለት ለተከበሩት ለአቶ ከድር ነው፣ ይቅርታ ይቅርታ፣ ለኡስታዝ ከድር ሙሐመድ ክብራቸውን አንወስድም፣ ተምረዋል፣ ኡስታዝ ናቸው። ለተከበሩት ለኡስታዝ ከድር መሐመድ አድርሱልን እና መከራ ሕክምና ያገኛሉ። ሐኪም አለ፣ በሐኪም አለ። የሴክስ በሽታ ላለበት፣ የሴክስ ወረርሽኝ ላለበት መድኃኒት ኢየሱስ የሚባል አለ። ወደዛ ይምጡና ያኔ ያውቁታል። ህይወት መንገድ እውነት በዛ በመንገዱ ሲገቡ ቀጥ ብለው ይሄዳሉ። ወደ ቀኝ ወደ ግራ ሰባ ሴት ሰማንያ ሰት ያህል የለም። እና ይህንን ነው የምንለው። ብዙ መስራት እንችላለን፣ ግን ደግሞ ለጊዜው በዚህ እንጨርሳለን። በሌላ ፕሮግራም እስክንገናኝ እግዚአብሔር አብ ፍቅር የጌታ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን። ከእስልምና ራቁ ከእስልምና ራቁ። ራቀ ስልምና በሉት። ራቀ ስልምና ራቅ ከስልምና ስልምና ራቁ፣ ወደ ኢየሱስ ኑ። ሙስሊም ወገኖቻችን ኡስታዝ የተከበሩት ኡስታዝን መሐመድ ከድርን እንዲሁም ደግሞ ኡስታዝ አቡ ኃይደርን እንወዳችኋለን። ለእናንተ ግድ ይለናል። ስለዚህ እውነት መንገድ ወደ ሆነው ወደ ኢየሱስ ክርስቶስ እንድትመጡ አደራ በሰማይ አደራ በምድር እንላለን። ደህና ሁኑልን።